በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፋሲካው በግ። በዚህ ጽሑፍ ስለ አማናዊው የፋሲካ በግ ስለ ኢየሱስ ክርስቶስና እስራኤላውያን ከባርነት ነጻ ስለወጡበት ስለ ፋሲካቸው በግ እያነጻጸርን እንመለከታለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። አንደኛ ጴጥሮስ ምዕራፍ አንድ ቁጥር አንድ በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ ጸጋና ሰላም ይብዛላችሁ። የፋሲካው በግ ክርስቶስ በደሙ አርነት የታወጀበት ነጻነታችን ነው። የፋሲካው በግ ክርስቶስ በሞቱ ሞት የተገደለበት ሕይወታችን ነው። የፋሲካው በግ ክርስቶስ በዝምታው እንባ የተገደበበት ደስታችን ነው። የፋሲካው በክርስቶስ ክርስቶስ በመሰዋቱ ባርነት የተሻረበት ክብራችን ነው። ለአራት መቶ ሠላሳ ዘመን አስከፊ የባርነት ቀንበር ትከሻቸውን አድቅቋቸው በውርደትና በመሪር እንባ በግብጽ ይኖሩ የነበሩ የእስራኤል ልጆች የነጻነት ዘመናቸው በደረሰ ጊዜ እግዚአብሔር በሊቀ ነቢያት በሙሴ በኩል ታላቅ የምስራች ድምፅ አሰማቸው። እንዲህም አለ ነውር የሌለበትን የአንድ አመት ወንድ ጠቦት ለእናንተ ውሰዱ። የእስራኤልም ማህበር ሁሉ ሲመሽ ይረዱት። የበጉንም ደም የቤታችሁን ጉበኑንና መቃኑን በኤሶፕ ርጩ። ደሙም ምልክት ይሆንላችሁ፣ ደሙን ባየው ጊዜ ከናንተ አልፋለሁ። ስጋሁንም ወገባችሁን ታጥቃችሁ ጫማችሁንም በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበላላችሁ። እርሱ የእግዚአብሔር ፋሲካ ነው አለ። ዘጸአት 12 ከቁጥር 11 ላይ በሰው ልጅ ህይወት ውስጥ እንደ ባርነት አስከፊ መከራ የለም። ባሪያ በቀኝ ገዢው ፊት እንኳን መብቱን፣ ሰብአዊ ክብሩን ተነጥቆ እንደ እንስሳ እየተጎተተ፣ እንደ ምናምንቴ እየተረገጠ፣ ሲለምን እየተሰደበ፣ ሲጠይቅ እየተረገመ የሚኖርበት መራራ ህይወት ነው። ባሪያ አገር ያለው እንደ መጻተኛ፣ ሀብት እያለው እንደ ምጽዋተኛ፣ ክብር እያለው እንደ መናኛ ፍጥረት የሚኖር ከርታታ ፍጥረት ነው። የነገሥታትን መቃብር እየገነባ የልጆቹን አስከሬን ግን ለባህር አውሬ እየተወረወረበት ይኖራል። ሚስቱን ተነጥቆ የውርደት ማቅ ተከናንቦ በእንባ ሸለቆ ይኖር የነበረው የእስራኤል ህዝብ እግዚአብሔር የባርነት ቀንበሩን የሰበረለትና ወደ ተስፋይቱ ምድር በክብር ያሻገረው በፋሲካው በግ ደም መስዋዕትነት ነው። የፋሲካው በግ ለእስራኤል ልጆች ትዝታ ሳይሆን ህይወታቸው ነው። በሰው ሳይሆን በእግዚአብሔር መለኮታዊ ዓላማ፣ ለጥጋብ ሳይሆን ለድህነት የተዘጋጀላቸው የነጻነት አርማ ነው። የፋሲካው በግ የእስራኤል ልጆች ደሙ ከቀሳፊ ሞት የታደጋቸው ሕይወትና ሰላምን ያበዛላቸው የጽርቅ ጥላ ነው። በበጉ ደም የተረጩ ሁሉ በቤታቸው ልቅሶና ዋይታ ሳይሆን ዝማሬና እልልታ ተሰምቷል። የበጉን ስጋ የበሉ ሁሉ ባህር ከፍለው ተሻገሩ፣ እባብና ጊንጡን በስልጣን ረገጡ፣ ከአለት የፈለቀ የበረከት ውሃ ጠጡ። በጠላት መቃብር ላይ ትኩስ የዝማሬ መስዋዕት ንሴቦ ለእግዚአብሔር ስቡህ ዘተሰብአ ብለው ለእግዚአብሔር ሰው መወድስና ቀኔ እንደ ንጹህ እጣን ወደ አርያም አሳረጉ። በበጉ ደም የተረጩ እነሱ አማሌቅን አስጨነቁ፣ ሞአብን አሳደዱ፣ በፍልስጤን ምድር ፍርሃትን ሰደዱ። በበጉ ደም የተረጩ እነሱ ክብርን ከፍታን አገኙ። ዮርዳኖስን ገሰጹ። ኢያሪኮን እንደምንጣፍ ጐዘጐዙ። ሕዝብና አሕዛብን በብረት በትር ገዙ። በበጉ ደም የተረጩ ከዳን እስከ ቤርሳቤ ከባሕር ጥግ እስከ የብስ ዳርቻ ርስታቸውን አሰፉ። የበጉ ደም ኀይል አለው ይዋጋል። ሥልጣን አለው ይገዛል ጉልበት አለው ያሻግራል። እስራኤል የበጉ ደም ሞገስ ሆነው የረገጠውን ሁሉ ወረሰ፣ የጀብ የጨበጠውን ሁሉ ማረከ፣ በአሕዛብ ፊት በኀይልና በሥልጣን እየዘመረ ወደ ከነአን ተመመ። ክርስቲያን ወገኖቼ ሆይ በእግዚአብሔር የዘላለም ሐሳብና ምክር ከባርነት ቀንበር የተላቀቅንበትና አባ አባት ብለን የምንጠራበትን የልጅነት መንፈስ የተቀበልነው በአዲስ ኪዳን በፋሲካው በግ በኢየሱስ ክርስቶስ ደም ነው። ጠላት ዲያብሎስ በክፋት የገፈፈንን ጸጋና የነጠቀንን ሰማያዊ ዜግነት የተመለሰልን በፋሲካው በግ በኢየሱስ ክርስቶስ ደም ነው። ለአምስት ሺህ አምስት መቶ ዘመን ጽድቃችን እንደ መርገም ጨርቅ ተቆጥሮ ጩኸታችን መልሳቶ፣ በጨለማና በሞት ጥላ ውስጥ ብንመላለስም ዳግም ወደሚደነቅ ብርሃንና ወደ ጸጋው ዙፋን የተነጠቅነው በፋሲካው በግ በኢየሱስ ክርስቶስ ደም ነው። በእኛና በእግዚአብሔር መካከል የነበረው የጸብ ግርግዳ ተወግዶ እኛና እግዚአብሔር የምንተያይበት የጽድቅ ደመና የተዘረጋው በፋሲካው በግ በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ነው። ዛሬም ወደ አብ የምንደርስበት በእግዚአብሔር ወደ ተተከለችው ለዚህ ፍጥረት ባልሆነች ሰማያዊት ቤተ መቅደስ በክብር የምንገባው በፋሲካው በግ በኢየሱስ ክርስቶስ ነው። መጽሐፍ እንዲህ ይላል፣ ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ይላል፣ ቆላስይስ 1:19 የእስራኤል ልጆች በበጉ ደም ከተረጩ በኋላ አዲስ ማንነት አግኝተዋል። ባርነታቸው ታሪክ ሆኖ እንደ ባለ ማዕረግ ዓላማም ይዞ እንደተሰለፈ እንደ ንጉሥ ሰራዊት በብዙ ውበትና ሞገስ ከተዋረዱበት ምድር በክብር ተሻግረዋል። ክርስቲያን ሆይ ውርደታችንን በክብር የሚቀየርልን የፋሲካችን በግ የኢየሱስ ክርስቶስ ደም ነው። ነፍሱን በበጉ ደም የተረጨ ክርስቲያን እርሱ ብፁዕ ነው። ባሕረ እሳትን ይሻገራል። ሞትና ጨለማ በስልጣን ይረግጣቸዋል። ከቀሳፊ መልአክ ደሙ ይጋርደዋል። መናፍስትን ያዛል። በኀይልና በስልጣን ይገዛል። ይነሳል፣ የሚያስቆመውም የለም። ወደ ክብሩ ሙላት ይዘረጋል፣ የሚገዳደረው ያፍራል። በእግዚአብሔር በግ በኢየሱስ ክርስቶስ ደም የታተመ እርሱን ንዑድ ነው። የሕይወቱ ውሃ ኮዱ ይፈልቃል፣ ለበረሃ ጥመኞች እርካታን ያተርፋል። በሞት ጀርባ ላይ ቆሞ ይዘምራል፣ ለታረደውም በግ ቅኔ ይሰዋል። አሮጌ ማንነታችን በአዲሱ ሰው ይተካል። ፋሲካችን ክርስቶስ ታርዷል። ክርስቶስ የተሰቀለው በየዓመቱ በሚከበረው በአይሁድ በዓለ ፋሲካ ሲሆን መስቀል ላይ የተሰዋበት ሰዓት ደግሞ ሊቀ ካህናቱ በዓመት አንዴ ስለ ራሱና ስለ ህዝቡ ኃጢአት ማስተሰሪያ የሚሆነውን ንጹሕ በግ በመሠዊያ ላይ በሚያቀርብበት በቀትር በተመሳሳይ ሰዓት ላይ ነው። ሊቀ ካህናቱ ልክ የበጉን ደም በመሠዊያው ላይ ሲያፈስ፣ የኢየሱስ ደም ደግሞ በአዲሱ ኪዳን መሠዊያ በመስቀል ላይ ፈሰሰ። ሊቀ ካህኑ ስለ እስራኤል ልጆች ኃጢአት መስዋዕት ባቀረበባት ሰዓት አማናዊው ሊቀ ካህን ኢየሱስ ክርስቶስ ደግሞ ስለ ዓለም ሁሉ ኃጢያት በአባቱ ፊት ራሱን መስዋዕት አድርጎ አቀረበ። የፊተኛውን ሽሮ አዲሱን ኪዳን በደም መረቀ። የበጎችን ደም አሳልፎ ራሱን የጽድቅ መስዋዕት አድርጎ አቆመ። ክብር ለኢየሱስ ክርስቶስ ይሁን። እርሱ ግን ይላል ኢሳይያስ፣ እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተቅሳጽ በርሱ ላይ ነበር፣ በርሱ ቁስል እኛ ተፈወስን። ኢሳይያስ 53:5 ክርስቲያን ወገኖች የልብ በሉ። አርብ ቀን የፈሰሰው የኢየሱስ ደም ዛሬም ትኩስ ነው። ይጮሃል፣ ያስታርቃል፣ ያጸድቃል፣ ያከብራል፣ ያድናል። ይህ ደም ከአቤል የተሻለ ደም ነው። መጽሐፍ እንዲህ ይላል፦ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። ዕብራውያን 12:24 የአቤል ደም ፍረድልኝ እያለ የሚጮህ ብሶተኛ ደም ነበር። የኢየሱስ ደም ግን ማርልኝ እያለ የሚጮህ አስታራቂ ደም ነው። የአቤል ደም በቀልን ይለመናል። የኢየሱስ ደም ግን ምሕረትን ይጠይቃል። የአቤል ደም ወንድሙን ይከሳል። የኢየሱስ ደም ግን ጠላቶቹን ያጸርቃል። የአቤል ደም የሩቅ ብእስ የተራሰው ደም ነው። ጩኸቱም እስከ ቃኤል ሞት ድረስ ነበር። የኢየሱስ ደም ግን መለኮት የተዋደው ሕያው ደም ነው። ጩኸቱም አምነው መንግስቱን እስክነ እስከሚወርሱ ድረስ ለዘላለም የሚደርስ ሕያው ደም ነው። የፋሲካው በግ ጉልበታችን ነው። አንገቱን ደፍቶ ቀና ብለን እንድንሄድ አድርጎናል። የፋሲካው በግ ውበታችን ነው። በደም ጨቂቶ ብርሃን አጎን አስፎናል። የፋሲካው በግ ሰላማችን ነው። እሱ ተጨንቆ ደስታ ሞልቶናል። መጽሐፍ እንዲህ ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ኤፌሶን 2:14 ጽድቅን ያለ ዋጋ እንዲያው በጸጋ የተቀበልነው በተቤዥን በፋሲካው በግ በኢየሱስ ክርስቶስ ደም ነው። ዛሬም የኃጢአት ስርየት የሚገኘውና በየዕለቱ ከምንፈጽመው ርኩሰትና ነውር የምንቀደሰው አንድ ጊዜ ፈሶ ለዘላለም ያው ማስተሰሪያ ሆኖ በቆመው በኢየሱስ ክርስቶስ ደም ነው። ቅዱስ ጳውሎስ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ሮሜ 3:23 ወገኖቼ ልብ በሉ። በነፍሳችን ጉዳይ ላይ ሌላ ምንም የደኅነት አማራጭ የለም። የመጽደቂያ መንገዳችን አንዱ የኢየሱስ ክርስቶስ ደም ብቻ ነው። ወደ ዘላለም ሕይወት የምንገባበት ብቸኛው የጽድቅ በር አንዱ የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ነው። ነፍስና መንፈሳችንን የሚያነጻ፣ ስጋችንንም የሚቀድስ አንዱ የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ብቻ ነው። ሐዋርያት በብዙ መከራ ውስጥ አልፈው የሰበኩት ጽድቅ የሚገኘው በኢየሱስ ክርስቶስ ደም ብቻ ነው። ሰማዕታት የተጋደሉት፣ ቅዱሳን የመነኑት ጽድቃቸው ክርስቶስን የሚቃወም ጠላታቸውን በእምነት በመቃወም ነው። የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻል ተብሎ ተጽፏል። ዮሐንስ አንድ ሰባት የኢየሱስ ሞትና ቤዛነት በዓመት አንድ የምናስበው ትዝታችን ሳይሆን በእየዕለቱ የምንኖረው ህይወታችን ነው። ሕማምና ስቃዩም እለት ዕለት በስጋችን ተሸክመን የምንኖረው ጽድቃችን ነው። ዛሬም ክርስቶስ በመስቀል ላይ እንደተሰቀለ ሆኖ በህሊናችን ተስሏል። ይህንን ስዕል ከህሊናችን ለማደብዘዝ የሚሰበክ ከንቱ ስብከት ከእንግዲህ በእኛ ውስጥ የለም። የፈሰሰው የድሮ ኀጢአትን ብቻ ለማስተሰረይ ነው አንበል። ዛሬም ከምንሰራው ኀጢአትና በደል የምንነጻው አንድ ጊዜ በፈሰሰው በኢየሱስ ክርስቶስ አማናዊው ደም ነው። የኢየሱስ ክርስቶስ ደም ያነጻል። የኢየሱስ ክርስቶስ ደም ይቀድሳል። የኢየሱስ ክርስቶስ ደም ሕይወትን ይሰጣል። በክርስቶስ ደም ሕይወት ይገኛል። በክርስቶስ ደም ሰላም ይገኛል። በክርስቶስ ደም እውነተኛ እርቅ ከእግዚአብሔር ይገኛል። በመስቀል ላይ በፈሰሰው ደም እምነት አለን። ደሙ ዛሬም መታረቂያችን ነው ብለን እንመን። በንሳ ወደ ክርስቶስ ለምንቀርብ ሁሉ ሲያነጻንና ሲቀድሰን ይኖራል። እንግዲህ ይላል መጽሐፍ ቅዱስ፣ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም፣ በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን፣ በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን፣ ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጡር ውሃ ታጥበን በተረዳንበት በእምነት በቅልብ እንቅረብ ዕብራውያን 10:9 እርሱ ክርስቶስ ዛሬም የዓለምን ኀጢአት የሚያስተሰርይ የእግዚአብሔር በግ ነው ዮሐንስ 1:29 ውዳሴና አምልኮ ክብርና ባለጠግነት በደሙ ለዋጀን ለታረደው በግ ለኢየሱስ ክርስቶስ ይሁን አሜን